አሰላም አለይኩም ወረህመቱላሂ በረከቱ። ውድ እና የተከበራችሁ የይቱ ቤተሰቦች፣ ሰላም በያላችሁበት። ሰላማችሁ ዛሬ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ የምንሰራው ኩብዝ ካሜር ነው። እንግዲህ እሱን ለመስራት ምን ምን ያስፈልገናል? እኔ ትንሽዬ ነው የምሰራው፣ በጣም ትንሽ ለአንድ ሰዎች ላይ የሚሆን እየሰራ አሳያችኋለሁ። ብዙ ቀን ራሱ አላቀረብኩ ማለት ነው። እሱን ለመስራት አሁን ነው የሚያስፈልገው። ይሄ ካሜራው የምሾ። ለምን እንደዚህ ሆነ? በጣም ትልልቅ የሆነ ደቡልቡሉ ስለሆነ ውሃ አድርጌበት ቆየሁ። ውሃ አድርጌበት ቆየሁ። ይሄ ማለት ይሄ አይልንም ቶሎ። በጣም ትልልቅ ስለሆነ ውሃ አድርጋችሁበት ካልቆያችሁ በጣም ችግር ነው። እና አንድ ማንካ ካሜራ፣ አንድ ፍሬ እንቁላል፣ እዚህ ጋር ደግሞ ዛፍራን አለ። ዛፍራን ትንሽ ለከለር እናደርጋለን። እዚህ ጋር ደግሞ እሮብ አንድ ማንካ ነው ማደርገው። ሱካር ደግሞ ሁለት ማንካ ሱካር አደርግበታለሁ። ዘይትስም ሁለት ማንካ አደርግበታለሁ። ዱቄት ደግሞ እኔ አንድ ተኩል ነው የምሰራው ዛሬ ማለት ነው። ብዙ መስራት ስለማልፈልግ አንድ ተኩል። ስለዚህ በተራ በተራ ስጨምር ይሁን መጀመሪያ እርሾ እዚህ ጋ እኔ በማሽን ነው ማቦካው በነገር ከብቻ ና ቦካ ምንጽ እዚህ ጋ ይሄ የራስኩት ነው። እዚህ ጋ ደግሞ ሮብ ማለት ነው እርጎ ይሄን ደስ ያንተ ማን ካረጋለህ እስካለ ማዛፍራን ትንሽ ነው ማረግ፣ በጣም ስለሚቀይረው ብዙ አላረግም ማለት ነው። ካሜራ ለመያዝ አልመቼ ብሎ ነው። እንቁላልም ይኸው አንድ እንቁላል አድርጊያለው፣ ስኳር አድርጊያለው፣ ዘይት ደግሞ ሁለት ማንካ አድርጊያለው ማለት ነው። አሁን ማሽናችንን እንገጽዋለን። ይህንን መጀመሪያ እንመተዋለን ማለት ነው። ይሄው ሁሉንም ማቀላቀየዋለሁ። መጀመሪያ አሁን ዱቄታችንን እንጀምራለን። አንድና ግማሽ ማሻደን ይቻላል። ይሁን አሁን ቀጥታ እናበካዋለን ማለት ነው። አሁን ጨርሷል በዚህ መንገድ። ይህ እንደምታዩት ነው። በጣም ትንሽ ነው ያሞከሉት። ብዙ አደልም። በጣም ትንሽ ነው። ለእይታው ያክል ነው። ለመሞከር ነው። ለአንድ ሰው ነው ማለት ነው። አሁን እንደዚህ አድርገን ይህን ገጠም አድርገን እናስቀምጠዋለን፣ እስከሚቦካ ድረስ ማለት ነው። ሲቦካ እንመለሳለን። እኔ ሁልጊዜም እንዲሞቀው እያልኩኝ ሳላ ማይክሮዌቭን ሳላበራ በስ ሳልገፍት እንደዚህ አድርጊ አስቀምጠው፣ በኋላ እናየዋለን ወንዶችዬ። 40 ደቂቃ የሚሆን የቆየሁት እንደዚህ ሆኖ ወጥቷል። ከማይክሮዌቭ ውስጥ ስላስቀመጥኩት ማለት ነው። አሁን በትንሽ በትንሹ ቆርጠዋለሁ። ይሄው እንደምታዩት የለም ብዙ ስራ ስላልሆነ ማለት ነው። እናቸው እነዚህ ስምንት ሀባ ብቻ ነው የሰራሁት እኔ ጊዜ ስላልለኝ፣ በቅቷል። በነገራችን ላይ አሁን ቀጥታ ወደ መዳጡ ብቻ ነው የምንሄደው ማለት ነው። እዚህ ጋር እንደምታዩት ድጬ ጨርሻ አለውን። አሁን እንቁላል እንቀባዋለን። አንድ እንቁላል ከስክሽ አዘጋጅቻለሁ። እንቁላል ለምንድነው የምንቀባው? ሴም ሴም ስለምናደርግበት ጥቁር መጣፈጥም ስለምናደርግበት ግዴታው መቀባት አለበት። ከዛ ከለሩ ደግሞ በጣም ያምራል ማለት ነው። ከተቀባ እንደዚህ ተቀብቶ ከሆነ ወዚህ ተራበታለን እላችኋለሁ እና ወዶችዬ፣ አበረታቶ ፕሊስ አበረታቶ እየገባችሁ ይልኝ ላይክ አድርጎ ሼር አድርጎ ለየጓደኞቻችሁ ማለት ነው። ከዛ በኋላ ቫይራል ይወጣልኛል። የሚዲያም ቅመሞችን መተጋገዝ ያለ ነው እና እዛ ነው ማስቸግራችሁ። ግን ዛሬ ድምፅህ እኮ ሰላም አይደለም። ምኑ ናችሁ እናንተ? ምን ነሽ ነው ይባላል ነው ወይስ አልዘማንሽ ምኛ ማለት ነው። እንደዚህ አሁን እንደዚህ ቀብቻዋለሁ፣ እንደምታዩት። አሁን ማሽኑ ነው እኔ የምጋግረውን በእንትን ነው በማሽኑ፣ እንደምንት ነው በእንትን አልጋግርም ማለት ነው። ው አበዛውበታ የበዛበት ይመስላል። ይሄ ደግሞ ነጩ ነው። ሴም ም ጥሩ አይደለም። በነገራችን ላይ ሲበዛ አለቅጣሙ እንዳይቀየር ትንሽ የሆነ ሁሉም ነገር ሳይበዛ ሲሆን ደስ ይላል እላችኋለሁ። እና በዚህ መልኩ አድርጌበት አልፎ ነው። አሁን እንደዚህ ሲገለዋል። አሁን ስለጋለ እንደዚህ አድርገን ሁለት ሁለት ይዝልናል። በነገራችን ላይ ቦታ እንደዚህ አድርገን እንጠብቀዋለን ማለት ነው። ይኸው እንደምታየው ትንሽ ብድግ ብሏል ማለት ነው። ትንሽ ብዲግ ሲል አንስተን እዚህ ጋ ውስጥ ተስር እናደርጋለን ማለት ነው። ከስር ስለጋለ እዚህ ጋ እናደርጋለን ማለት ነው። ቅስ አድርገን ከዛ ይህ እንደዚህ ንገልን ና ይሄን እኛውን ከላይ ነው እናስቀምጥበትን አድርገን እናደርጋለን ማለት ነው። እስከዛ ድረስ ታችኛው እስከሚበስል ይሄ ይበስላል። አሁን አሁን ይህንን እኛውንን ከፍተዋለን። ይሄው እንደምታዩት አያችሁት። በአንድ ጊዜ ካለሩ እራሱ ቀይር የሚለው በጣም እንትን እንድል ካልፈለጋችሁ ቶቶሎ መክፈት አለባችሁ። እጅ እጅ እጅ ስራ ያስፈታ ገባችሁ። ቶቶሎ ቶቶሎ እዚህ ጋር እንትን ማለት አለብን። ያውን ታጋዳችሁ በአንድ ስለሆነ ሊሆን የምሰራው ፍጥነት የሚልኝ እዛም እንደምታይ እንደምታዩት ነው። አሁን ትንሽ ሰመን እንጨምርበታለን። እዚህ ጋ ሰመን አለ። ትኩስ ስለሆነ ትንሽ ትንሽ አድርጉበት። ለምን እንዳይደርቅ ነው። ሰመን ስንቀባው እንዳይደርቅ። ቅቤ ነው የሚባለው፣ ምድ የሚባለው በኛ። አሁን እንኳ እዚሁ ተቀምጫ አይቃጠልም ብዬ መልሶ እንደዚሁ ጥቁር ነው የሚለው ነገር ብቻ ምንም አይልም፣ ደህና ነው ይሄ። አይ በጣም ታቃጠለው። እንግዲህ ምን ማረግ ይቻላል? አያችሁት። ለሁለት እንኳን እራሱ ስትቆርጡት ማለት ነው መሃሉ እንደዚህ ነው የሚሆነው ማለት ነው። የፈለጋችሁትን ነገር እዚህ ውስጥ እንደዚህ ሳንዱ የምትፈልጉትን ነገር አድርጋችሁ መጠቀም ትችላላችሁ። በጣም ቀላል ነው። ውስጡ እንደዚህ ባዶ ነው፣ ክፍት መሆን ያለበት ማለት ነው። እና ወዶችዬ በዚህ መንገድ ጨርሻለሁ ማለት ነው። ይህን ይመስላል። ወዳችኋለሁ።